በቡና አግሮኖሚ በቡና ካፒንግ ኤክስፖርት ትሬዲንግ እና ተመሳሳይ ስራዎች ላይ ነው ብዙ ጊዜን ያሳለፍኩትኝ። እኚህ ሰው ቡናን ቀምሰው አጣጥመው ብቻ ሳይሆን በዩኒቨርሲቲ ደረጃ ተምረው የሕይወት መንገድ ዋነኛ አካል አድርገውታል። ከ28 ዓመታት በላይ ቡናን ብለው አብረውት የኖሩት አሸናፊ አሰፋ ነገርየው እንደተዘመረለት ግዙፍ የሀገር ኢኮኖሚ ዋልታ ነው ይላሉ። ኢትዮጵያ የሰጠችው እንደውም ብዙ ጊዜ አወር ግሪን ጎልድ ብለን የምንገልጸው ብዙ ነገር ቢኖርም ኢትዮጵያን ቀና አድርገን በየነበት ሀገር እንድንከበር ያደረገን በባህልም በኢኮኖሚውም በብዙ ነገር የተጠቀምንበት ዓለምም ከኛ በበለጠ ዓለምንም የጠቀምንበት ነው። ምክንያቱም ቡና አሁን ላይ ከዓለማችን ኢኮኖሚ ላይ ከነዳጅ ወይንም ከፔትሮል በመቀጠል ትልቁን የዓለም ኢኮኖሚ ይዞ ያለ ሴክተር ነው። ኢትዮጵያ የቡና መገኛ ሀገር ስትባል ብትቆይም ላለፉት ዘመናት ግን በሚፈለገው ልክ ሳትጠቀምበት የቆየ ሀብቷ ነው። ወደኋላ ኋላ 10 15 አመት ሄደን በቅርቡ እንኳን ብናየው እኛ የምንሸጠው በዝቅተኛ ዋጋ ስለነበረ ብዙ ጊዜ ላኪው ከገበሬው ላይ የሚገዛበት ዋጋና የሚሸጠው ዋጋ ወይንም እኩል አልተመጣጠንም ነበርና ብዙ ጊዜ ኪሳራ የነበረው ስራ ነበር። በኋላ ግን ዶላሩን አጥተን በኢምፖርት ተደርጎ በሚገኝ ትርፍ ነው ኤክስፖርተሮቹ ወይም ላኪው ሰርቫይቭ ሲያደርግ የነበረው ማለት ይቻላል። በእርግጥም ኢትዮጵያ ባለፉት ጥቂት ዓመታት ዘርፉ ላይ የተጋረጡ ችግሮችን በመቅረፍ ዓለም አቀፍ ተወዳዳሪ ቡናን ለገበያ ለማቅረብ ሰፋፊ ስራዎችን በመስራት ላይ ትገኛለች። ወደ ተሟላ ትግበራ በገባው የማክሮ ኢኮኖሚ ማሻሻያም ቡናን ወደ ውጭ ገበያ የሚልክ ባለሀብት ቀደም ሲል ይደርስበት ከነበረው ኪሳራ አገግሞ እስከ 35 በመቶ የሚደርስ ትርፍ ማግኘት መጀመሩን አቶ አሸናፊ ይናገራሉ። አመት አመት የመጠኑም የሚላከው አድጓል። እንደዚሁም ደግሞ ውጭ ምንዛሪም ባለፉት 3 አራት ዓመታት በተለይ ትልልቅ ለውጦች እያየን ነው። በዚህ አመት ባለፈው ጁላይ ላይ በተደረገው ዲቫሉዌሽን በኋላ ግን የቡና ቢዝነስ ኮምፕሊቲ ኢትዮጵያ ውስጥ ተለውጧል ማለት እንችላለን። ኤክስፖርተር ወይም ላኪዎች በሙሉ ከዚህ ፖሊሲ በኋላ ደስተኞች ናቸው ብዬ አስባለሁ። ለምን ድሮ ቡና ሲላክ እንደነገርኩህ በኪሳራ አለው፣ በኋላ ኢምፖርት ላይ አድርገን አትርፈን ነበር። ከዛ በኋላ ከዲቫሉዌሽኑ በኋላ ግን በቡና በትርፍ እየተሸጠ ነው ቢያንስ 215 እ21 አንዳንዴም እስከ 25 በጣም ስፔሻል ጥሩ ቡና ከላክም 30-35 ድረስ ላኪዎቻችን ትርፍ እያገኙ ነው። ኢትዮጵያ ከ1950 ዎቹ ጀምራ ከቡና የውጭ ንግድ የሚገኘውን ትሩፋት ለመጠቀም ስትሰራ ብትቆይም ውጤቱ ግን እዚህ ግባ የማይባል እንዳልነበር የሚያነሱት ደግሞ የምጣኔ ሀብት ባለሙያው ዶክተር ሞላ ለማየሁ ናቸው። ለዚህም እንደ ሀገር ተወዳዳሪ ለመሆን በጥናት የተደገፈና ዘመናዊ የውጭ ንግድ ስርዓት ሊኖር እንደሚገባ ነግረውናል። በዚህም ሀገሪቱ በብዛት ለውጭ ገበያ ከምታቀርባቸው ከቡናና ወርቅ በተጨማሪ ሌሎች ምርቶችን የዚሁ አካል አድርጎ መስራትን ይጠይቃል። ይህም መሽቶ ሲነጋ በሚቀያየረው የዓለም ገበያ ውስጥ ሀገር የገበያ አማራጭን ሊኖራት ያስችላል። በተወሰኑ ምርቶች ላይ መንጠልጠል የራሱ የሆነ ስጋት አለ። በዓለም ላይ የቡና ዋጋ ቢወድቅ በዓለም ላይ የወርቅ ዋጋ የወርቅ ምንድን ነው ምን ሆኖ የሚለው ነገር ላይ በጣም ወሳኝ እንትን ነው እና የዚህ የውጭ እንትናችን መሰረታችን ማስፋት መቻል አለበት። እኛ አሁን እንደ አገር ብዙ ተጠቃሚ ሊሆንባቸው ደግሞ እንትንም ያለ አድቫንቴጅም ያለን ምርቶች አሉ እዚያ ላይ መስራትና ቤዝኑ ማስፋት ምክንያቱም ከዚህ በፊት ማይተናል የቡና ዋጋ ተነስቶ ዜሮ ሲገባ በሙሉ የእኛን ፐርፎርማንስ በሙሉ የውጭ ንግዱ በተለይ በጣም ወደ ዜሮ የመጣበት ነገር በአንድ ምርት ብቻ በአንድ የግብርና ምርት ብቻ ላይ የተንጠለጠለ ስለነበረ ነው ነው አሁን ግን ጅማሮቹ አሉ መስፋቱ መሰረቱን ማስፋቱ ወደ ሌሎችም ምርቶች አሁን እንደውም የማኑፋክቸሪንግም እንትን ኤክስፖርት ለማድረግ እየተሞከረ ያለበት እንትኖች አሉ። እሱ በደንብ ተጠናክሮ መቀጠል አለበት። ይሁን እንጂ በአመት ከ8.5 ሚሊዮን በላይ ከረጢት ቡናና ና 3500 ኪሎ ግራምን የሚሻገር ወርቅን የምታመርተው ኢትዮጵያ እንደ ሀገር እያገኘች ያለውን የውጭ ምንዛሬ መጠን ለማስቀጠል አሁንም ካሏት ዓለም አቀፍ የዘርፉ ተወዳዳሪዎች አኳያ በጥራትና በብዛት ብዙ መስራት ይጠበቅባታል። ቡና አምራች ክልሎች ኮላቦሬሽን ዊዝ ኮፊ ኤንድ ቲ እና ከባለድርሻ አካላት ጋር በመስራት ተጣምረን የምንሰራው ስራ ነው። ያንድ አካል ብቻ እንትን አይሆን። ምክንያቱም ፍሎ ነው። ገበያ ያለው፣ ምርት አለው፣ ቅብብሎሽ አለው። ይሄ ሁሉ መሳለጥ አለበት። ፕላስ ደግሞ አመራረቱ ላይ የኳሊቲ ኮንትሮል የጥበቃ። በደንብ መሰረታዊ የሆኑ ከክልል ከሚመረትበት ጀምሮ አዲስ አበባ መጥቶ ተበጥሮ እስከሚሄድ ድረስ ያለው የጥራት ጥበቃ፣ የምርት ፍሎ ሂደት፣ የገበያ ትስስር በሙሉ በደንብ በተጠናከረ ሁኔታ መመራት ይኖርበታል።